ይችላል እያለ እግዚአብሔር ደግሞ በሌላ በሽታ ሰባት ቀን ነው ስድስት ቀን ነው። እግዚአብሔር ደግሞ በጎኔ ያቆመኝ ወንድማችን ተስፋዬ በመኪና ጋይ ገርጂ ድረስ እየወሰደኝ መኪና ውስጡ እንኳን መቀመጡ እንኳን የማልችል በቃ ከጥቅም ውጭ ነበር። እና ከጥቅም ውጭ በቃ ፈጽሞ ነገር እንዳይንቀሳቀስ እንዳይሰራ ጠላት አቅዶ ይወጣ ነበር። እንደገና እግሬ እየተሻለኝ ደግሞ እንደገና የዛ ከወንድሜ በመኪና ይዞኝ ከዛ ታሽቼ ስመለስ ወደ ምግብ ቤት በላ ከዛም በኋላ እኔን ያ ምንድን ይሄ ምንድ ሀታት እሱም እንደ ፈርቼ ነበረ እሱም ትንሽ ነጋግጦታል። ቤት ስ ቤተስቡለ ልጆቹ አሉት እነሱንም ሳይነካ እግዚአብሔር አሳልፎ እኔ ስድስት ቀን ለመግደል ነበረ ሴጣን ይመጣና እግዚአብሔር ያንን ወጀብ ውስጥ አሳልፎ ዛሬ ጌታ ፈውሶኝ፣ አሜን ሀሌሎያ አዲስ ነገር በሕይወት አድርጎ ወንድማችንም ጌታ ይባርኮ ክስሞ መካከላችን አለ

እንደ አባት እንደ እናት እንደ ወንድም ሆኖ ከልጅነት ጀምሮ እስካሁን ድረስ እድሜ ጨምሮ ክንዱ በሕይወቴ ነው እኔ በሕይወቴ ነው። አየሁት፣ አሁንም አየሁት። በተለይ እዚህ ሁለት ወር ሶስት ወር ውስጥ ቀላል ነገር አይደለም። እግዚአብሔር በዚህ ውስጥ አሳልፉ። እግዚአብሔር ለሰው ይጠነቀቃል። ወገኖች፣ እንፈተን፣ እምነት ይፈተናል። ቀላል አይደለም። ክብር ለእግዚአብሔር ይሁን። እግዚአብሔር በሕይወታችን የተገለጠው ነው የምንሰማው። በሕይወታችን የሆነ ነገር ነው የምንናገር፣ ዝም ብለን አይደለም። ዛሬ እኔ እድሜ ጨመረልኝ ዳግም የፈወሰ ስራ ስላለ ነው በእናንተ እና እግዚአብሔር ስራ ስላለ። አሜን፣ ክብር ለእግዚአብሔር ይሁን። ለምን ስራ አለ? እስቲ በሌላ ስራ አለ ይበሉ ባካች። አሜን፣ ክብር ለእኔ ነው ስራ ስላለ ይሁን። አሜን። ለምን እሱ ደሞ የሆነ ጤና ሰጥቶ እየከፈለ፣ ሰዎች እኮ ሰዎች እኮ ድርጅት አላቸው። ክብር ለእግዚአብሔር ይሁን። እኛ ድርጅት ከሰማይ ነው አሜን ኩል እግዚአብሔር ካላይ ነው። አሜን ሃሌሉያ። በቃ ራሱ ራሱ ደሞዝ እሱ፣ ጤና እሱ፣ ሰላም እሱ፣ እረፍት እሱ፣ ኑሮ እሱ፣ ሁሉ በሁሉ ሁሉ። ስለዚህ አስደናቂ ነገር እግዚአብሔር ወደዚህ በእውነት ብዙ ጊዜ አብሬን አሳልፍናል። ፓስተር ደሳለኝ የህይወት ብርሃን መሪ ነው። ያንን ትልቅ ቸርች ነው ከዛ መቶ ምክንያቱም አብሬን በምድረ በዳ በእስር ቤት አብሬ ብዙ ነገር ስላሳለፍ የእግዚአብሔርን ነገር ስለሚሰማ የእግዚአብሔርን ቅፋ ስለሚሰማ እግዚአብሔር ሀሌሎ ድምፁን እየሰማ ከጎን እንዲቆም ይረዳል። ወገኖች እናንተ ደግሞ ከጎኔ እንዲቆማችሁ ወንድሜ ተስፋዬን በሆነ ከጎኔ እንዲቆም ከነቤተሰቡ ከጎኔ እንዲቆም እግዚአብሔር ሰውን የሚሰጥ እግዚአብሔር አሜን። ክብር ለእግዚአብሔር። ሰው ወገዶች ገንዘብ ያልቃል፣ እግዚአብሔር ግን ሰውን ይሰጣል። አሜን አሜን። ክብር ለእግዚአብሔር። እግዚአብሔር ትልቅ ነው። እግዚአብሔር ለምን ስራ ስላለው እግዚአብሔር ስራ ስላለውና እዚ ልጅጋርግ እናመሰግናለሁ። ቆመን አመዝገን እንጨርሳለን።